አደይ ዛሬ ደግሞ በአደዮች መጥቻለሁ ማለት ነው። ሰራተኛዋ አደይ ንጀ መጥቻለሁ ማለት ነው። እንግዲህ ባርኮቴ ፍቅሩ አገርሽቶበታል ማለት ነው። ዴቭም እንደዚሁ ፍቅር ላይ ነው ያለው፣ በአደይ ፍቅር ማለት ነው። ባርኮቴና አደይ እያወሩ ነበር፣ ዴቭ አይቶ ቀይይር ብለዋል፣ ሰምቷቸው እንግዲህ ዴቭም እየቀና ነው። ሰላም ጤና ይስጥልኝ፣ ወደ ቤተሰቦቼ አደይ ሰራተኛው አደይ ንችላችሁ መጥቻለሁ ማለት ነው። አዴይ እና ባርኮቴ እየተወያዩ ነበር። ስለ ፍቅራቸው እያወሩ ነበር ማለት ነው። ስለ ነበራቸው ቆይታ ያው አንተም ደግሞ ቤዛ መታለች ተቤዛ ጋነ እኔም ደግሞ ከትናጋነኝ እያለች ነበር። ዴቭ እሱን ሰምቶ በጣም ተናዷል ማለት ነው። በጣም ተናዶ እየተበሳጨ ነበር ዴቭ ማለት ነው። ዴቭ የሚናደደው ለምንድን ነው? በአዴይ ምክንያት ያው አዴይ ከባርኮት ጋር ስትሆን እንደገናም ደግሞ ናኦልም አብሯት ሲሆን በጣም እየተበሳጨ ነው። ናኦል ያው እንትናም ጋር ማለት ሊቱ፣ እንደገና ደግሞ እቺ እንትና ጋርም ነው ያለው ማለት ነው። ናኦል ከሁሉም ጋር መቀራረብ እንድምጽ ነው ያዘኝ። ከሁሉም ጋር መቀራረብ ይፈልጋል ማለት ነው። ናኦል ሊቱ የ የእንትና የዴቭ እህት ስለሆነች በዛ ተናዷል ማለት ነው። አብሮ ስትሆን እየተናደደ ነው። ከዚህ በኋላ እሷ ጋር አብረሽ እንዳትሆኝ እያላት ነው ማለት ነው። ውድ ቤተሰቦች ከዚህ በኋላ አብረሽ ታየውሽ እመኚ፣ ሌላ ነገር ነው የሚከሰተው። ሲጀመር ምን ፈልገሽ ነው ከነ አውል ጋር እምትሆኝ ብሎ አስገድዷታል ማለት ነው። እሷም ደግሞ አይ ምንም አልተፈጠረም እኔ እኮ ዝም ብዬ ነው ትለዋለች፣ ማለት ነው። ቢሆንም ከሱ ጋር ላይሽ አልፈልግም፣ ሲጀምር ምን ፈልገሽ ነው እያላት ነበር። አዴና አዴን እንግዲህ አዴ ቤዛንና ፍቅር እንደበደበቻቸው ዛሬ ጎበዝ ሆናለች ማለት ነው። በጥፊ አጩኋ ጩኋ ጣለቻቸው ማለት ነው። ውድ ቤተሰቦች እዘይ ደግ አደረገቻቸው፣ ምክንያቱም በጣም አናደዋሰነ ነበረ። እሷም ከባርኮት ጋር ግንኙነትሽ ምን ምንድን ነው ከባርኮት ጋር እራቂ እያለቻት ነበር ማለት ነው እንትና ቤዛ ፍቅርም ደግሞ እያቃጠረች ነበር ፍቅር ያው ነገረ ስራ ሁሉ ማቃጠር ስለሆነ በሄደችበት ስለምታቃጥር እሱን በማመልከት ማለት ነው እና እሱን በማመልከት ስለሆነ እሷም ተናዳ ሌላ አለም ውስጥ ሆና ነበር ማለት ነው እሷም በጥፊ መታቻት ማለት ነው። ውድ ቤተሰቦቼ ተናዳ እነ ኤላ ቤት ሄዳለች ማለት ነው። ኤላ ጋ ስትሄድ ለሊ ነበረች ለሊን አገኘቻት ማለት ነው። ለሊም ደግሞ እንዴ አዴ መተሻል እንዴ ረበሽኳችሁ እንዴ ትላለች ማለት ነው። ኤላና ለምለም እያወሩ ነበር። አንቺ ምንም አረበሽንም ነ ይሏታል ማለት ነው። ትገባለች አብራ እያወራች እያለች ነበር ማለት ነው። አብራ እያወራቻቸው ነበር ማለት ነው። እሷን በጣም ተናዳ ስለነበረ አዴም እንዴት እንደዚህ ታደርጋለች እያሉ ማለት ነው። በጣም ሌላ አለም ውስጥ ነበሩ። ምክንያቱም እሷ እያበሳጨቻት እሷ እንትን እያለቻ ስለነበር ማለት ነው። ተናዳም ስለነበረ በዚህ በዚህ የተነሳ ዴቭም በጣም እየተበሳጨ ነው። አሁን ላይ ያለበት ሁኔታ በጣም ያሳዝናል ማለት ነው። ምክንያቱም እሱ እያበሳጨውና እያናደደው ስለሆነ ማለት ነው። እንዲህ በማረጉ በጣም ብዙዎቻችን አዝነናል ማለት ነው። ናኦልም ሊዱን ሊዱ ጠጋ ጠጋ ማለት አምጥታለች ማለት ነው። ሊዱ ፈለግ ፈለግ እያደረገችው ነው ማለት ነው። እሱ ግን አይፈልግም። ያው ቤዛ ይሄን ሰላዘዘችው ነው ማለት ነው። ቤዛም እንግዲህ ከመጣ ጀምሮ አዴን ነው እያሰቃዩት ያሉት ማለት ነው። የአዴይ ስቃይ በዛ። አዴይ ከዚህ በኋላ እዚህ መቆየት አልችልም መሄድ አለብኝ ብላለች። ዴቭም ደግሞ አዴይ አንድ ነገር ሳታደርጓት እንትን አትልም አትነካችሁም፣ እናንተ የሆነ ነገር አድርጋችኋት ነው ይላታል ማለት ነው። ውድ ቤተሰቦች እሷም ደግሞ ምንም አላደረግኩም እሱ ሆን ብሎ ይዞን ነው እንጂ ትላለች ማለት ነው። ተነስተ ይሄዳል ማለት ነው። እሷም እነ ኤላቤክዲያ ተቀምጣለች ማለት ነው። እሱ የተቀመጠችው ያው እነ አዴ እንትን ፍቅር ፍቅር ጋ ሰለተጣላች ነው ማለት ነው ፍቅር ጋ በመጣላት እዚያ ሄዴ ማለት ነው ለለምለም ሄዳ እንዴ አዴ ግን ችግር አለ እንዴ በሰላም ነው የመጣሽ ስትላታል ማለት ነው አዎ ችግር አለ ከ ቤዛና ከለምለም ጋ ሰለተጣላሁ ነው ብላ ተናግራታል ማለት ነው ለሚም ደሞ ትረዳታለች ማለት ነው ቆይ ምን አርጌ ነው የሚልሽ እነሱ ልጆች ግን ፍላጎታቸው ምንድነው ትላለች ማለት ነው እሷም ከዛ እንትና ነበር ደግሞ ይሄ ይላ ነበረ፣ ሻይ ላፍላልሽ በቃ ትላታለች ማለት ነው። አይ እኔ ራሴ ያፈላልሽ አይከፈልኩ ምንም አልፈልግም ትላለች ማለት ነው። በዛ ብዛት የተነሳ እየተበሳጨች እሷም ከለምለም ጋር ውስጥ ይገቡና ያወራሉ። ለምለምም ደግሞ ከዚህ ትመክራታለች ማለት ነው። ለምንድን ስነው ሀገርሽ የምትሄጂው? ምንድን ነው ችግር አለው? የምንድን ነው ስ የፈለግሽው ትላታለች ማለት ነው። እሷም ደግሞ ከዚህ ሂጄ እናቴንም ማገዝ አባቴንም ደግሞ ይሰለም ያፈላልገኝ እዛው ሂጄ እፈልጋለሁ ትላለች። እዚህ እየተሰቃየሁ እኔ ሁሉ ችዬ መቀመጥ የራሱ ለእኔ በጣም ከባድ ነው። እኔ በየቀኑ እንዲጨምረብኝ ነው ስቃይ እያለች ነበር ማለት ነው። ውድ ቤተሰቦች፣ ይሄ እየተናደደች ያለችበት ሁኔታ በጣም ያሳዝናል። የአደይ ስቃይ በጣም በዝቷል ማለት ነው። አደይ እንግዲህ የተናደደችበት እንደዚህ እየሆነችበት ያለው ነገር ምንድን ነው? ውድ ቤተሰቦች፣ በጣም ያሳዝናል ማለት ነው። ይህን ይህንን እያየች አስባችሁታል። በጣም ከባድ ነው። አደይ በዚህ ሰዓት እንደሱ አይነት ሰራተኛ የትም አይገኝም። እውነቱን ለመናገር በጣም በጣም ጎበዝ፣ ጠንካራ፣ ታታሪ ሰራተኛ ማለት አደይ ናት ማለት ነው። ማናት ሰራተኛ እንደዚህ እየተደባደበች ማነች? እንደዚህ እንትን እያለች የምትማታው፣ እንደዚህ እየተመታችም ሆነ ምንም እያለች የምትሰራው ጋይዝ፣ ማንም የለም እና በዚህ የተነሳም እንግዲህ ቀጣይ ላይ የምናየው ይሆናል ማለት ነው። እኛም ይሄንን እያየን ነው ማለት ነው። ወደ ሰዎች የአደይ ነገር ግራ እያጋባን ይገኛል ማለት ነው። ሁሉም ችውችቡ ያላት ነው። አደይን ባርኮቴም ደግሞ ከዚህ በኋላ ማንም ሰው እንዲናገራት አልፈልግም አደይን ብለዋል ማለት ነው። እዚህ ቤት ማንም ሰው እንዲናገራት አልፈልግም እሷን ተናገሯት ማለት በጣም ከባድ ነው። አንድ ሰው እንዳይናገራት ብሎ ተናግሯል ማለት ነው። አዴን አዴን እንዳይናገሩብኝ፣ አንድ ሰው እንዳይናገራት ብሎ ተናግሯል ማለት ነው። ዴቭም እየቀና ነው አሁን ላይ ማለት ነው ያው የሚቀናውም ደግሞ ስለሚወዳትና ስለሚያፈቅራት ሌላ ሰው ጋር እንድታወራበት አይፈልግም፣ በፍጹም ማለት ነው። ደስ አይለውም፣ ከማንም ጋር አብራ እንድትሆን አይፈልግም ማለት ነው። በዛ ብዛት የተነሳ እየተብሰጫጨ ይገኛል ማለት ነው። እሱ የተናደደ አደይ፣ ለካ እነሱን ስለምትወጂ ነው እኔን አልወደድም ብለሽ እንደዚህ ያደረግሽኝ እያላትም ነበረ አዴይም ደግሞ እኔ ከማንም ምንም የለኝም፣ እመነኝ ዴፍ፣ እኔ ከማንም ምንም አልያዘኝም፣ ምንም የለብኝም። ስለዚህ እንትን አትብለኛ አጭቅ ጭቀኝም እያለችው ነበር ማለት ነው። ውድ ቤተሰቦች፣ ግራ የሚገባ ነገር ነው ማለት ነው። እያለችበት ሁኔታ በጣም እንትን ይላል ማለት ነው። በዚህ በዚህ የተነሳ የተብስጫጩዝ ደርሰዋል ማለት ነው አዴና